በየቀኑ ራስሽ ላይ ስሪ በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። በየቀኑ ራስሽ ላይ ስሪ በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። ኢንሻላህ ዛሬ ይዤላችሁ የመጣሁት ነዋቂዱል ኢስላም የእስልምና አፍራሾችን ነው። ቀጣይ እንሻአላ ባለፈው ከቁጥር አንድ እስከ ቁጥር ሰባት የእስልምናን የሚያፈርሱን ከአንድ እስከ ስድስት ታይተናል ማለት ነው። ዛሬ የምንቀጥለው ከሰባት ነው ማለት ነው። እንሻአላ ያው እኔ የምቀራላችሁ መትን ነው። ዋና ዋና አንኳር አንኳር ነጥቡን ቃል በቃል ቃል በቃል ሀዲሱንም ቁርአኑ ቃል በቃል ነው የምተረጉመው። ሸረህ በትንታኔው ሲሆን ግን ይረዝማል ማለት ነው፣ ይረዝማል። ይችን ነዋቂዱል ኢስላምን ለመቅጣት ራሱ ሀያ ደቂቃ አርባ ደቂቃ ራሱ አይበቃም ማለት ነው። ግን ቃል በቃል ስለሆነ ዋና አንኳር ነጥቡን ስለሆነ እዛ ነው ፈጠን ያልኩባችሁ ማለት ነው። ኢንሻላህ ከባለፈው የዛሬውን ኢንሻላህ ረዘም አደርገዋለሁ እስከመጨረሻው ማለት ነው። እኔም ቃል በቃል ተረጉመውና እንደገና ደግሞ የአማርኛ ትርጉሙ መልሼ ያነብላቸዋለሁ ማለት ነው። ረበና ላቱዚ ቁሉበና ባዕደ ኢዛ ሀደይተና ወሀብለና ሚለዱን ከራሕመተን ኢነከ አንተ ልዐዚዙ ልወሃብ። አሳቢዑ ሰባተኛው የእስልምና አፍራሾች ማለት ነው። ይህን ክታብ አዘጋጁት ባለፈው እንዳየነው ሼክ መሐመድ ብን አብዱልውሃብ ናቸው ማለት ነው። አሳቢዑ ሰባተኛው አሲሕሩ ከእስልምና የሚያወጣው ሰባተኛው ማለት ነው። አሲሕሩ ሲሕር ነው። ወሚንሁ አሰርፉ ከእስልምና የሚያወጣው ድግምት ነው። አረኛን በአረበኛ እንዳንድ ጊዜ እናገራሉ ልምድ ስላለብኝው። አሲሕሩ ከእስልምና የሚያወጣው ሲሕር ያኒ ድግምት ነው። ወሚንሁ ከሱም ጭምር ነው። ከድግምት ጭምር ነው። አሰርፉ ወለዐጥፉ አሰርፉ የሚዋደዱ ሰዎችን እንዲለያዩ እንዲጠላሉ ማድረግ ወል ዐጥፍ፣ የማይዋደዱ ሰዎችን እንዲዋደዱ እንዲፈከሩ ማድረግ። ይሄ ከዲግምት ጭምር ነው። ፈመን ፈዐለሁ ይህንን ያደረገ እንዲዋደዱ ወይም ደግሞ እንዲጠላሉ፣ ይህንን ድግምት ያደረገ ማለት ነው። አው ረዲየ ቢሂ ወይም ደግሞ ባያደርገው ሲደረግ እያየ የወደደ ከፈረ፣ ክዷል አሉ ዑለሞች ማለት ነው፣ በስምምነት

አላስ ተማሩም አላስ። አንዳንድ ጊዜ ሓዲሱ ጀዋ ላይ ሲሆን በአጭሩ ይሆናል፣ ኪታብ ላይ ሲሆን ደሞ ረዘም ይላል። ሓዲሱ ወይ ቁርአኑ አንዳንድ ቦታ ላይ ረዥም ይሆናል፣ አንዳንድ ቦታ አጭር ይሆናል ማለት ነው። ሐሩት እና ማሩት ማለት ነው። መላኢኮች ወማ ዩዓሊማኒ አላስተማሩም ማለት ነው። ሀሩትና ማሩት መላኢኮቹ ሚን አሓዲን አንድንም አላስተማሩም ሀታ የቁላ እያሉ ቢሆን እንጂ ይሄን ድግምት ሲያስተምሩ መላኢኮቹ ማለት ነው። ሀሩትና ማሩት ሀታ የቁላ እያሉ ቢሆን እንጂ ኢነማ ነሕኑ ፊትናቱን እኛ ኮ ፊትናንን ለፈተና ነው የመጣሉ። ለፈተና ነው የምናስተምረው። ፈላ ተክፉሩ ይህን የምትማሩ ከሆን ትክዳ ያላቸው እንዲያክዱ እያሉ እያስጠነቀቁ ቢሆን እንጂ አላስተማሩም። ሱረቱል በቀራ አልአያ 102 ማለት ነው። ሰባተኛው ድግምት አስማት ከአይነቱም ውስጥ መለወጥ መፍዘዝ የፈጸሙ ወይም በእርሱ የወደደ እምነት ይወጣል ከእምነት ይወጣል። ማስረጃው ያአ አዘወጀ እንግግር ንግግር ነው እኛ መፈተኛ ነንና አትካድ እስከሚሉም ድረስ አንድንም አያስተምሩም። አልበቀራ ቁጥር መቶ ሁለት አሳሚኑ ሰባተኛው ከእስልምና የሚያወጣው ሞዛሀራቱ ሙሽሪኪን ሙሽሪኮችን ማገዝ ሙሽሪኮችን መርዳት። አለል ሙሽሪኮችን ማገዝ ማለት ነው አለል ሙሽሪኪን ወሙዓወነቱም እነሱን መርዳት ማገዝ፣ የበላይ እንዲሆኑ በምን ላይ ዐለል ሙስሊሚን ካፊሮች በሙስሊሞች ላይ የበላይ እንዲሆኑ እነሱን ማገዝ እነሱን ማገዝ። ወደሊሉ ቀውሉሁ ተዓላ ከፍ ላለ ስብሓነሁ ወተዓላ ንግግር ነው። ስምንተኛው ከእስልምና የሚወጣው ካፊሮችን ማገዝ ነው። በሙስሊሞች ላይ የበላይ እንዲሆኑ ማገዝ መርዳት ማለት ነው።

ወደ ነሱ ወደ ካፍሮቹ የዞረ ማለት ነው ፈኢነሁ ሚንሁም እሱ ከነሱ ነው ኢና አላ ሱብሓነሁ ወተዓላ ላ የህዲል ቀውመ ዟሊሚን አይመራም አላህ ሱብሓነሁ ወተዓላ አልቀውመ ዟሊሚን በደለኛ ህዝቦችን ሱረት ልማኢዳ አልአያ 51 ስምንተኛው ሙሽሪኮችን መርዳትና በሙስሊሞች ላይ እነርሱን ማገዝ ማስረጃው የእነርሱን ንግግር ነው ማስረጃው የእርሱን ንግግር ነው ከአንተም ውስጥ ረዳቶች የሚረዳቸው የሚያደርጋቸው እሱ እርሱ ከእነሱ ነው። አላህ አዘ ወጀል አመፀኞችን ህዝቦች አላህ አዘወጀል ወጀል አመፀኞችን ህዝቦች አያቃናም። አልማኢዳ አምሳ አንድ

ዘጠነኛው ኸድር ከሙሳ ሸሪዓ እንደወጣው ሁሉ አንዳንድ ሰዎች ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ሸሪዓ መውጣት ይቻላል ይችላሉ ብሎ የሚያምን ሰው ካፊር ነው። ለአላህ አዘወጀል ንግግር ሲባል ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይ የለውም። እርሱም በመጨረሻይቱ ዓለም ከከሳሪዎቹ ነው። አልኢምራን 85

ሲወሳለት ማለት ነው። ማ አዕረض አ ከዘምችላ እንዲያለ ሰው እንደሱማን በደለኛለ። እና ምና ልሙጅሪሚና እና አለ እኛ አላ ስብሓኑታ አንድ ነው ግን ራሱን ሲያከብር አለ እኛ አለ ና እኛ ምና ልሙጅሪሚና በዳዮችን ሙንተቂሙን እንበቀላቸዋለን። ሱረቱ ሳጅደ አያ 22 አስረኛው ላይማረውና ና በእርሱ ላይ ሰራበት የአላህን አዘወጀል ሃይማኖት የተወ ከእምነት ወጣ። ማስረጃውም የእርሱ ቃል ነው። በጌታውም አንቀጾች ከተገሰጸና ከዚያም ከተዋት ሰው ይበልጥ በደለኛ ማን ነው? የለም እኛ ተንኮለኞቹ እኛ ከተንኮለኞቹ ተበቃዮችን አሳጅዳ ሁለት

እያሾፈ የፈርቶን ቢሆን የምሩንም ቢሆን ያለ ልዩነት የለውም። ለል ሙክረህ የተገደደ ሰው የሰው ሲቀር ይህን ካላል ግን ተገደላለ ተብሎ ተገዱ ካልሆነ በስተቀር ሌላን ነገር ያለ ልዩነት የለውም። ወኩሉሃ ሁሉም ሚን አዕظሚ ማ የኮኑ ኸጠረን ይሄ ከባድ የሆና አደገኛ የሆነ ነገር ነው። ወሚን አክሰሪ ማ የኮኑ ቁዐን አብዛኛው ሰው ደግሞ በነዚህ ነገሮች ላይ ሳውቅ ይወድቃል ማለት ነው።

ለመጠበቅ በሱ በአላህ እንጠበቃለን። በእነዚህ አፍራሾች መካከል የቀልድም ይሁን የምር ወይም ፈርቶ ልዩነት የለውም፣ የተገደደ ሲቀር ሁሉም በጣም አደገኛና በብዛት የሚከሰት ነው። ማንኛውም ሙስሊም ሊጠነቀቀውና በእርሱም ላይ ሊፈጽመው በእርሱም ላይ ሊፈራው የሚገባ ነው የአላህ አዘወጀል የአላህን አዘወጀል ቁጣውን